አንቺ ሰላም አንቺ ሰላም፣ ብቻሽን አይደለሽም ብቻሽን አይደለሽም፣ እግዚአብሔር ያበዛሻል እግዚአብሔር ያበዛሻል። ልጅና እዚህ ጋር ቁጭ ብዬ በጣም በቃ ራስ ምታት መቀመጥ አቃተኝ፣ ተጨነኩኝ፣ ግራ ገባኝ። ልወጣ ስል በር ላይ የሆነ የሚያግደኝ ነገር አለ። ህመሙ የሚያውቀው ያውቃል፣ እንዲከፍሎ ነው። ይህንን ነው፣ ለአስራ ስድስት ዓመት ነው ይህ ስሰቃይበት የነበረው። ሲያመኝ መኪና መሻገር አልችልም፣ መቆም ነው ያለብኝ፣ እቆማለሁ። ወዴን ነው እንደዚህ ያዘኝና፣ ወጣለኝ፣ ፈረሳለኝ፣ ተለቀቃለኝ፣ ተፈታለኝ፣ ሂዳለኝ። ከእናታችሁ ወገን የመጣ የዛር መንፈስ አለ። አለባችኋል እንዴ? እናቴ የተማረች ጡረታ ወጥታ የተቀመጠች ናት። እንዴት ነው ብዬ ዝም አልኩኝ ዛን ሰዓት። ከዛ እናቴ አንድ አሙስ እሻለች ታርች ወሰድኳትኝ፣ ጌታን ተቀበለች። የተባለው የዛር መንፈስ አይቼ እኔ እናቴ ላይ ይኖራል ብዬ በፍጹም ማላስበው የዛር መንፈስ ከእናቴ ላይ ተናግሮ ሄደ። ተስፋዬ ማን ነው? አባቴ ጥበቡ ማን ነው? ወንድሜ ነው። ተመለስ፣ ጌታ ይፈልግሃል። ከተመለስክ ጌታ ነገርህን ያስተካክለዋል። ሀሌሉያ የሚባል ስም ታውቂያለሽ? ሳይ ይባላለሁ። የመጣሁት እዚሁ ከአዲስ አበባ ሰሜን ማዘጋጃ አካባቢ ነው። እኔ የምመሰክረው የሆነልኝ እዚህ ቤት ላይ በእግዚአብሔር ነብይ የተናገረኝ እግዚአብሔር ወንድሜ ስራ አልነበረውም አንድ ዓመት ሆኖታል ስራ ካጣና ፎቶውን ብቻ ነው ያሳየሁት ለነብይ ማለት ነው። ሳሳየው ውይ ለእናንተ ብቻ ነው እንዴ ተመቷል በዩ ለእሱ ብቻ ኮ አይደለም ቤተሰቡ በሙሉ ነው የተያዘው አለ። እውነቱን ነው ደግሞ፣ ቤተሰቡ በሙሉ ነው ስራውን እየፈታ ወደየቤቱ እየተመለሰ ያለው ማለት ነው። ትላልቅ ቦታ ኤንጆ ላይ የሚሰሩ ወንድሞችም አሉኝ፣ እህቴም ጥሩ ቦታ ምሰራ፣ እኔም ራሴ ጥሩ ቦታ ነበር የምሰራው ለአስራ ሁለት አመት እና የሁላችንም ነገር ታስሮ ነበረ ከዚያ እሱ እንደዛ ሲለኝ ከቤተሰብ የመጣ ከእናታችሁ ወገን የመጣ የዛር መንፈስ አለባችሁ አለ። እንዴ እናቴ የተማረች ጡረታ ወጥታ የተቀመጠች ናት። እንዴት ነው ብዬ ዝም አልኩኝ የዛን ሰዓት እና ብዙ ጊዜ እመላለሳለሁ። ከዛ በኋላ እዚህ ቤት ብዙ ምስክርነቶች አሉ። ከዛ እናቴ ነይ እዚህ ቦታ ብዬ ስላት አልመጣ ብላ በቃ ምክንያት እየፈጠረች ቀረችብኝ። ስትቀር ራሴ ተነስቼ ታስ 18 ሄድኩኝ ወደዛው ማለት ነው ስሄድ ጌታን እንድትቀበል በቃ ብዙ ዘይት ከዚህ ወስጄ ነበረ። ዘይቱን እየቀባው እግሯ ደግሞ ኮሪያ ሆስፒታል ዲስክ መንሸራተት ነው ተብሎ ሰርጀሪ እንዲሰራላት ተብሎ ነበረ፣ ከዚህ በፊት ማለት ነው። እሱንም እንትን አልኩኝ። ከዛ ቤቻርች ወሰድኳት። እሻለችኝ፣ በስተመጨረሻው እሻለችኝ። ዘይቱን እየቀባሁ በየቀኑ ያንን እግሯን አሽላታለሁ። ስለ ነብይ እጸልያለሁ። ደግሞ በነብይ አንተነህ ላይ ያደርክ እግዚአብሔር፣ በእሷ አንደበት የምትናገር አንተ እግዚአብሔር እናቴን መልሳት፣ በስጋ እንኳን ብትሞት በነፍስ እንኳን እንድትድን እግዚአብሔር ወይ ታደጋት እላለሁ። ዘይቱን እየቀባሁኝ ማለት ነው በየቀኑ ከዛ እናቴ አንድ ሐሙስ እሺ አለችኝ። እሺ ስትለኝ ልክ እሺ ማለቷን ሲያቅ ህመም ለቀቀባት። በቃ ትኩሳት የሌለ በቃ በጣም ታመመች። ከዛ በማግስቱ ቸርች ወሰድኳት፣ ጌታን ተቀበለች። እውነት ሰው ጌታ የተባለው የዛር መንፈስ አይቼ እኔ እናቴ ላይ ይኖራል ብዬ በፍጹም ማላስበው የዛር መንፈስ ከእናቴ ላይ ተናግሮ ሄደ። እግሯ ላይ የነበረው ደግሞ ዲስክ ነኝ ብሎ የነበረው ደግሞ መንፈስ እንደሆነ ተናገረ። እና እግዚአብሔርን አመስግኑልኝ። ይህ ነው እና እግዚአብሔር ይባርክ፣ ዘመን የተባረከ ይሁን፣ ይብዛል። አሜን። አንቺን አየውና ነጭ ጋውን የለበሰች ሴት አየው። እኔ ራሴ አንቺ ራስሽ ምንድነሽ? ነርስ ነኝ። ኦኬ፣ አሁን የምትዩ የዲስክ መንሸራተት ይሄ ጉልበት ኬዝ ምናምን በሕክምና እንዴት ነው? በህክምና የተረጋገጠ እኮ ነው በህክምና የተረጋገጠ ነው ግን በህክምና ሚድን ነገር ነበር ትፈወሳለች ብለሽ አስበሽ ታውቂያለሽ ፓራላይዝድ ልትሆን ትችላለች ልትሞት ትችላለች ብዬ ፈርቼ ነው ከዚህ በፊት ሰርጀሪ ተሰርቶላታል ስለሆን ከዚህ በፊት የጭንቅላት ሰርጀሪ ተሰርቶላታል እናቴ የዛሬ አመት ማለት ነው ከዛ ለዚሁ ደግሞ ለዲስክ መንሸራተቱ ሌላ ቀጠሮ ተቀጠሬ ነበረ ከዛ እኔ ፈርቼ ወደ ቤት መለስኳት እንዲሰራላት አልፈለኩም። ለምን? ፓራላይዝድ ልትሆን ትችላለች፣ ልትሞት ትችላለች። ስለዚህ አሁን ይሄ የጉልበቷም ኬዝ የዚህ የጀርባ የዲስኩም ኬዝ አሁን ተፈውሳ ሰላም ነች፣ ተፈውሳለች። ፈውሷ ይጽናል። አሜን። እሺ፣ እናንተ ቤት ላይ ቋንቋችሁን የሚደበላልቀውን ደግሞ ለዘላለም ረግም ይዋል። አሜን። ተስፋዬ ማን ነው? አባቴ ነው። አባትሽ ነው። ለአንድ ብላቴና እንዲ ብለሽ ንገሪው፣ ተመለስ፣ ጌታ ይፈልግሃል በመንገድ ሁሉ ላይ ጌታ ነው የቆመ ነገርን እያበላሸ ያለው ከተመለስክ ጌታ ነገርን ያስተካክለዋል። ጥበቡ ማን ነው? ጥበቡ ወንድሜ ነው። አሜን። ጌታ በጌታ በኢየሱስ ስም እና ስልጣን ሰሜን ላይ የተሰራበትን መሳሪያ ረግሜዋለሁ። አሜን። ከአማራ ክልል የሚፈልገውን ጨለማ ረግሜዋለሁ ያለው። አሜን። ሃሌሉያ የሚባል ስም ታውቂያለሽ? እህቴ ናት እህትሽ ነች የት ነው የምትኖረው? እሷ እንደውም አብረን መተን ነበር። አጨብጭቡ ለጌታ ክብር። ባካቸው ኦኬ። እንደዚህ በይ እስኪ እንደዚህ አድርጌ፣ እጅሽን እግዚአብሔር ወይ እግዚአብሔር ወይ፣ ይሄ በሰው አይል በይ፣ ይሄ በሰው አይል። አንድ ነው አንድ ነው። አንተ ግን በይ አንተ ግን ሺህ ማድረግ ትችላለህ፣ ሺህ ማድረግ ትችላለህ። እጅሽን ወደ ካሜራው ዘርጌ፣ አንቺ ሰላም፣ አንቺ ሰላም፣ ብቻሽን አይደለሽም፣ ብቻሽን አይደለሽም። እግዚአብሔር ያበዛሻል፣ እግዚአብሔር ያበዛሻል። አሜን። ልጄ ናት። አሜን። እስከ መጨረሻው ላንቺና ለቤትሽ መፈታት። አሜን። እግዚአብሔር እንዲህ ያለኝ የዚችን ብላቴና ሰልፍ ለኔ ልከቀያለሁ። አሜን። አበዛታለሁ። አሜን። አከብራታለሁ፣ አከብዳታለሁ። እርግማን ከቤት ከዘራችሁ ላይ ለዘላለም ተሰበረ። የትኛውም የሚፈልግሽ ተጽዕኖ ለዘላለም አያገኘሽ። ሰውነትሽ በጌታ በኢየሱስ ስም ድኖ ይቀር። እኔ ስሜ ቴድሮስ አኔት ስሜቴ ድሮስ ይባላል። የመጣሁት ከአለማየው ህንጻ ነው። እዚህ ቤት ውስጥ ነብይ ብቻውን አይደለም፣ እያገለገለ ያለው ኢየሱስ አብሮት አለ። አንድ ነገር ምን አለ መሰላችሁ። እዚህ ቤት እኔ ማክሰኞ ቀን ዝም ብዬ ዞራለሁ። ይሄንን አካባቢ እና ፎቶውን አየሁትና ይሄ ነብይ እዚህ ቸርች ከሆነ በሱ ነገር ይለቀቃል ብዬ ጸልዬ፣ ሮብ አለ አ ሮብ፣ በቃ ሮብ ወዴትም አላስብም። ሌሊቱን ሙሉ ስጸልይ አድርና እዚህ እመጣለሁ ብዬ የራሴን ፕሮግራም አስተካክዬ መጣ። ስመጣ እዚህ ጋር ቁጭ ብዬ በጣም በቃ ራስ ምታት መቀመጥ አቃተኝ፣ ተጨነኩኝ፣ ግራ ገባኝ። ልወጣ ስል በር ላይ የሆነ የሚያግደኝ ነገር አለ። ዋናው በር ላይ ደርስና እመለሳለሁ መጨረሻ ላይ ውሃ ተደረገልኝ፣ አልቻልኩም። አንዲት እህት አለች፣ እሷ ብትኖር ጥሩ ነበር። እዚህ ክፍል አስገባችኝና መንበርከኪያ ሰጠችኝና ተኛለችኝ። እዛ ጋር ተኛው፣ አልቻልኩም። ሎጣ ስለ አሁንም መለሰኝ። ጌታ ሆይ እርዳኝ አልኩና እዛ መጨረሻ በር ላይ ቁጭ አልኩኝ። አሁንም ሊጸለይ አልቻለም። ከዛ ጌታ ሆይ እባክህ ነገሬ እዚህ ቤት እንደሚፈታ አሳይተኛል። ይሄ በሽታ ከኔ መላቀቅ አለበት። የምኖረው በጉያ ስር ነው። ያለአባት ያለእናት ታሳድገኸኛል። ነገር ግን ለምንድ ነው ፈተና የሚበዛብኝ ብዬ ጸለይኩና ቁጭ አልኩኝ። በቃ አልቻልኩም። ህመሙ ያቋል የሚያውቀው ያቃል። እንዲ ከፍሎ ነው ይሄንን ነው እና ልክ ሲያመኝ መኪና መሻገር አልችልም። መቆም ነው ያለብኝ። እቆማለሁ። ለአስራ ስድስት አመት ነው ይህ ስሰቃይበት የነበረው። ምክንያቱንም አቋለሁ። የእግዚአብሔርም ሰው ነቢይ ያቋል። በቃ ምን እንደተደረገ እና በቃ ተሰቃየው ለ16 አመት የተሰቃየውበትን ሐኪሞች ያላወቁትን ሐኪሞች ያልተረዱትን በሽታ የእግዚአብሔር ነቢይ እዚህ ውስጥ ከፓስተር ጋር ሆኖ ሲያጠምቁ ተጋፋው። በቃ ዛሬ የኔ በመጋፋ ሳይሆን በመነካት ይወድቃል ብዬ አመንኩና እዛ ቦታ ለሄጄ ሆዴን ነው እንደዚህ ያዘኝና ወጣ። ፈረሳለኝ፣ ተለቀካለኝ አለኝ። ተለቀካ አለኝ፣ ተፈታል ሂድ አለኝ። ለሊት ዘጠኝ ሰዓት እውነቴን ነው የምላችሁ ልክ ልጸልይ ስነሳ አይጥ ልክ እንደ ባህራይም ኮርኒሱ ውስጥ ነው። አልመጣ አልይዘውም። በቃ ይረብሸኛል እንዳልጸልኝ የዛለት ያንን ውሃ ይዤ የሄድኩኝ ኮርኒሱ ላይ ነው የረጨሁት ጸለይኩኝ። ይኸው እስከ ዛሬ እንግዲህ አሁን ሶስት ሳምንት ያልፈዋል። ምንም ነገር የለም። እኔም ተፈውሻለሁ፣ ያለ ገንዘብ፣ ያለ ወጪ። አንድ ነገር ልንገራችሁ የእግዚአብሔር ነቢይ በእግዚአብሔር ተቀብቶ ስለወጣ እሽሩሩ አያውቅም። ግልጽ ነው የሚላችሁ። አትንከራተት አለኝ። ደነገጥኩ። እን ነቢይ እኔ በስልክ አልነገርኩት አትንከራተት ያለኝ፣ እኔ ግለሰብ ቤት አልሄድኩ አልኩና ስጸልይ ልክ ነው። በቃ አለመንከራተት፣ ምሪት መጠበቅ፣ እግዚአብሔርን ማዳመጥ እውነት ነው። አንዱ ገዳይ ነው፣ አንዱ አዳኝ ነው። በቃ አለቀ። የእግዚአብሔርን ነቢይ እየተራብኩ ነው የምመጣው ልንገራች በግሬክ አለማየው ንጻ መጣለሁ፣ ትራንስፖርት እንኳን ባይኖረኝ ኢየሱስ ይችላል። ነገርህ አሁን የሚቀጥል ያንተ እግዚአብሔር በውስጥ ያለውን ለሐኪምም የተሰወረውን ላንተም እምቢ ያለውን 16 ዓመት የተሸከምከውን እንዲህ በአንድ ሳምንት በአንድ ቀን ካራገፈው አምናለው። በጌታዬ በኢየሱስ ክርስቶስ ስምና እና ስልጣን ከዚህ ቀን ጀምሮ ሊያንከራትተ የሚፈልግ ክፉ አያገኝም። አሜን። ሊያድክም የሚፈልግ ክፉ አያገኝም። አሜን። በሰው ሁሉ ፊት ሞገስ የከለከለህን ከልክየዋለሁ። አሜን። ጨለማ የሆነ የተከተለህን መትቼዋለሁ። አሜን። አዲስ በር ይከፈትልህ። አሜን። ዛሬ በጌታ በኢየሱስ ስም መረብ በቀኝ ይውደቅ። እጣ ባማረ ስፍራ ይውደቅ። ሂድና ከበረከትህ ጋር ተገና። እግዚአብሔር በበረከት ጎበኘኝ፣ በስራ ጎበኘኝ ብለ የምትልበት ያ ቀንና ምስክርነት ይቸኩል። በአብ በወልድ በመንፈስ ቅዱስ ስምና ሥልጣን በሦስቱ ሥላሴ ስም አጸናውለን፣ ተፈጸመ አሜን።